ከአሁን በኋላ ግን አፍሽ ነገር ታቁሚያለሽ። ለአንተ ብለን ነው እንጂ። ቅናት ማለት ነው። አይኗን እናጠፋት ነበር። ምንም አታመጣም። ፈረንጅ እኮ የልብ አድርስ ነው። እውነቴ ነው የምልህ፣ የልብህ ነው የተናገርከው ዛሬ ማለት ነው። በፕራንክ ብለህ በፕራንክ ምክንያት ልክ ልኳን ነገራት ማለት ነው። ቤተሰብ ምንም አታመጣም። አይኗ ነበረ ማጠፋላት። ለማንኛውም የልብህን ተናግረሃል ማለት ነው፣ በፕራንክ አድርገህ። እንዲያውም አንቺ ልክስክስ፣ አንቺ ወራዳ፣ አንቺ ወንድ ላይ የምትለጣጠፊ ባለ ትዳሩ ወንድ ላይ የምትለጣጠፊ ርካሽ አትላትም ነበረ? ወይኔ ባላት፣ ወይኔ ባላት! ስጠብቅ ስጠብቅ ስጠብቅ አላላ ቢላትም ማለት ነው ቢላት እኔ እንዴት አንጀቴ ቂቤ ይጠጣ ነበር እውነት ነው የምላችሁ በዛ ላይ ደግሞ ምንትላለች መሰላችሁ እንዴት ነው እንደዚህ የምትናገሩኝ እኔ እኮ ሴት ልጅ ነኝ ኧረ እባክሽ እውነትሽ ነው ሴትነትሽ መች ጠብቀሽ ታቂና ነው ሴት ልጅ እኮ ራሷን ስትጠብቅና ራሷን ስታስከብር ከቆሻሻ ነገር ስትርቅ ነው ሴት ነኝ እኔ ብላ የምታወራው ከኛ እኩል ሴት ነሽ አንጂ እርካሽ እውነቴ ነው የምልሽ። እና ለማንኛውም ፈረንጁ የልቡ ነው የተናገረው። ቤተሰብ ሴት ማለት ራሷ ሰብስባ የምትኖር ሴት ናት እንጂ እንደ አንቺ የምትዝረከረክ ሴት አይደለችም ማለት ነው። በዛ ላይ ደግሞ ጎረምሶች መሀል ቪዲዮ ትሰሪያለሽ እንዴ ወራዳ! እውነቴ ነው የምልሽ ወራዳ ነሽ። አሰላሙ አሌይኩም ወራሐመቱላ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ ልኝ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ እናንተ ላይክ ያለማድረግ አባዝ ይዛችኋል። ስለዚህ ላይክ አድርጉ ማለት ነው እና የውሽሚት አደናቂዎች ደግሞ ቤቴ ድርሽ እንዳትሉ፣ እንዳትቆምት ሆነት ሄደው ጨጓራቸው ቅጥል ነው የሚለው እናንተ ማለት ነው። እና እሷማ ውሽሚት ብቻ ሳትሆን ውሻ ናት። ውሻ ታውቃላቸው አይደለ? ውሻ ኮ ስር ከስር አይጠፋም። ርካሽም ሰው እንደዛ ነው ማለት ነው። ደግሞ አብርሃም ምን ይላል? የትኛውም ሴት ብትሆን እንደዚህ አትናገሯት። እንደዚህ ምንድነው ራ አትሰደብም ነው እንደዛ አለ ማለት ነው። አብርሃም እንዴት ነህ? ደራ ነህ። የትኛው ሴት ሴት ስትላት እኮ ጽድት ያለች ልክ እንደ ሚስጥህ የሆነች ሴት ናት። ሴት ልድ በዚህ ልክ አትወራም ወይም ደግሞ አትነገርም፣ አትሰደብም የምትላት እንደ ሚስጥህ የሆነች ሴት ናት እንጂ እንደዚህ ችኝቱ አንተ ላይ ልጥፍ አይደል። ሚስጥህን እዛ ጋ አስቀምጠህ ከኔ ጋ ለተለጣጠፈ ባክ፣ ከኔ ጋ እንዳትለያየ የወንድም የሴትን ጓደኛ የለኝም ለምትል ሴት ሴት እንዳትላት አዎ፣ እንዳትላት። ስርአትህን ያዝ። እውነቴ ነው የምልህ እና እንደዛ እያለ ነበረ ማለት ነው። እና ቤተሰብ እንግዲህ ፈረንጁ ሁለቴ ነው የምላቸው የልባ ድረስ ነው የልክልክ ልኳ ነው የተናገራቸው። የልቡ ነው የተናገረው። አዎ የልቡ ነው የተናገረው። እኔ ብሆን ቤተሰብ ሁለቴ ነው ወይ ወይኔ በላቸው። እኔ ብሆን እዚህ ጋር ፕራንክ እናድርግ ተብዬ ብቀርብ ማለት ነው የልቤ ቁስ ቁስል ያለ የጨጓራ የተቃጠለው በጠቅላላ አውጥቼ እርግፍ አድርጌ ዞር ል ነበረ በኋላ ደውሄ ል ነበረ አስመስል ነበረ ከተጨረሰ በኋላ ማለት ነው። ልክስክስ ርካሽ ሴት ነኝ ባለትዳር ወንድ ላይ መለጣጠፍ የሆነ ተሳስቶ ከኔ ጋር ባገናኛቸውና ፍራንክ እንደራረግ ባሉኝ እውነት የተሆናቸው እንደዛ ቢልኝና ደስ ባለኝ ማለት ነው እሷን በተለግቺ ሴትው ያጠፋሽ ያጠፋ ነገር እና በነገራችን ላይ ደጋሚ ደግሞ ሩታዬ እንግዲህ ቀን ላይ የሆነ ቪዲዮ ለቃ ነበረ እሱም ቡታደራ ላይ ሜካፕ ስትሰራ ማለት ነው አዎ ሩታዬ በቃ አሁን ማለት ነው ጨዋ ሆነችልን እኮ የድሮዋ ሩታ ተመለሰች ማለት አሁን ነው እውነቴ ነው ብላችሁ በቃ ቁጡብ ብላ ብራንክ የለ ጭቅጭቅ የለ ንዝንዝ የለ ምን የለ። እናንተ ታስሮ የተፈታ ኮነ የሆነችው ሩታ ማለት ነው። ይቅርታ አድርጉልኝና ልናገር ዛሬ እውነት ነው ብላቸው የሁለቱም ወገን ምንም እንዳትሉ። ወላይ አብርሃም እንደ ሩታዬ አብርሃም አስሮ ነበር እንደሚያኖረሽ እንደው በር ዘግቶብሽ ነው እንደ የሚያኖርሽ የነበረው፣ እውነቴ ነው የምልሽ። እንዴ በቃ ፎቶሾፖ ምናምን ምናምን ምናምን፣ በቃ እኔ በጉጉት ስጠብቅ የነበረው ይሄ ነበረ። እንደው አብርሃም ራሱ ከዚች ሴትዮዋ አርቆት ከነዚህ ከጎረምሶቹ ጋር ፕራንክ ሲደራረግ በመጣ ምን ምኞቴ ነው። የምሬ ነው የምላችሁ ቤተሰብ። እንዴ እናንተም ትመኛላችሁ ብዬ አስባለሁ ለመኛውን እናም አሩታዬ አንዴ ፎቶ እንትን ትላለች፣ ቪዲዮ ምናምን በቃ ፏ ዝንጥ ሽብርቅ እያለች ነው ሲጀመር። ውጣጀራ ላይ በቃ የሌለ ማለት ነው ቤተሰብ፣ ከቪዲዮ ጀርባ የሚሆን ከምንም እና በቃ ዝንጥ እያለች ነው። ከህቶቿ ጋር ትወጣለች፣ ትገባለች፣ በቃ ዘና ፈታ እያለች ነው በአጭሩ እና እውነት ለመናገር ታስራ ነው ተፈታችሁ? ነው እቺ ልጅ እንዴ እስር ቤት እንደከረመ ሰኩረ የሆነችብኝ። ለማንኛውም ታየ ፈገግታሽ ወይም ደግሞ ደስታሽ ደስታችን ነው። እንደዚህ ፈገግ በይ ነው ይወድ እንዴ ዘጠኝ ወር ሙሉ እስከምትወልድ ድረስ በጭቅጭቅና በንዝንዝ ነው ወይ የምታሳልፈው? እርግዝና መቼ ነው የምታጣጥመው ስንል ስንል ስንል፣ አንዳንዴ እኮ ቤተሰብ መታገስ ዋጋ አለው የሚባለው ይሄ ነው ማለት ነው እና ታግሳችሁ ታግሳችሁ ደግሞ የሆነ ጊዜ በቃ ያ ሰው የተመኛችሁለትን ነገር ታያላችሁ ባይናችሁ እና ይሄ ስላየ ያየው እንግዲህ እውነት ለመናገር በጣም ነው ደስ ያለኝ። ማለት ነው ደስ ያላ ለው አለ ብዬም አላሰብም። በቃ እንደዚህ ዘና ፈታ ስትል ግን፣ አብርሃም ጨኩኖሻል? እውነት አስሮሻል? አስሮሽ ነበረ? አዎ አስሮሽ ነበረ። የእኔ እየቀለድኩ ነው እኔ እየቀለድኩ ነው እንዳትይዙኝ ማለት ነው። ግን እኔ እኮ ግራ ገባኝ እኮ ቤተሰብ ሁኔ ነው የምላችሁ። ከዚህ በፊት ሩታ ከአብርሃም ጋር ሆና እራሷ እንደዚህ ዘና ፈታ ስትል አላየናትም እንዴ? ምን አድርግ ያህት ነበር? አንተ ወስላታ የምሬ ደብራቸው ቤተሰብ እንዴ! በቀጭር አብርሃም ግን እቀና አለው ብሎ ተናግሯል። ከዚህ በፊት እራሱ ስለምትቀና ፈታ እንድትላልፈቀድ ከላትም ነበር እንዴ? እና እንደዛ ነው እላችኋለሁ፣ ውድ ቤተሰቦቼ። ለማንኛውም ትላንትና ራሱ ያው ቢኒ ቤት ጋሽዬ መጥቷል። ግን ጋሽዬ በዚህ ጋር ባያስገቡት እኔ ደስ ይለኛል። እውነቴ ነው ምላችሁ፣ ተከብረው ይኖሩበት፣ አባቱም ማለት ነው። እና ለምን እንደሚያስገቡት አላቅም። እና ጎትተው በግ ይመስል ጎትተው ያመጡታል። እሱም ደግሞ በቃ ምንም ማድረግ አይችልም። ያወራላቸዋል። እውነቴ ነው ምላችሁ፣ ይሰራላቸዋል። ቢዲ አልሰራም፣ በቃ ከፍታ ፋቱኝ፣ በእንደዚያ ነገር አታስገቡኝ ብሎ ለምን እንደማይርቃቸው ራሱ አላቅም። ግን እንዳትሳደቡ፣ እውነት እንዳትሳደቡ፣ አባት አትሳደቡ፣ እልፍ በሉ ማለት ነው እነሱ እነዛዎች ደግሞ ይዘውት ሲመጡ እነዛዎች ለምን ይዛችሁ ትመጣላችሁ ብላችሁ ተሳደቡ እንጂ አባትን እንደዚህ ልንክች እንዳትናኩ ማለት ነው እንዳትሳደቡ ቤተሰብ የምሬን ነው የምላችሁ እንግዲህ ያው ተቆጥቼዋለሁ ብለዋል አብርሃምን አብርሃምን ደግሞ ላይቆጣው አይችልም ለምን ድራማ የሚሆን ፕራንክ የሚሆን ጋሽዬ ይቆጣል ልክ እንደነገርኳችሁ ቀድ ላይ ማለት ነው ቤተሰብ እውነቴን ነው የምላችሁ ምክንያቱም ከሌላኛው ሴት አሁን ላይ እኮ ጋይዘኔ እኮ ግርም ያለኝ የአብርሃም ሰከን ማለት እና የዝች ዘልዛላ እሷም እኮ ሰከናለች። ሰሞኑ እኮ በቅብጥ እንዲው ጭቅላ አናታችን ላይ ነበር እኮ የወጡት ሁለቱም። እውነት ነው የምላቸው። ስርዓታቸው አተው እንዲውም ስርዓት ያሳጣቸው እኮ ቺ ባለጌ ጭራሽ አናታችን ላይ እኮ ነበር ያጨፈሩብን፣ አናታችን ምን ቀራቸው? ምንም አልቀራቸውም ነበር እኮ። አሁን ላይ ግን የለም፣ በቃ እጅ ወረዳቸው እኮ። እናንተ ዝሙተኞች ሲባሉ፣ እናንተ ባለጌዎች፣ ስድ አደጎች ሲባሉ ነው መሰለኝ በቃ እንትን አሉ። እጅ ወረዳቸው። እውነት እጅ ወረዳቸው። እየታ ስለቀነሰ እንዳይመስላቸው እየታ እኮ አልቀነሰም ነበረ ሰሞኑን። እንዴ እየታ ቀነሰው ሳይሆን የሆነ ሰው መክሯቸዋል ወይ ቤተሰብ ወይ የሆነ ሰው ተናግሯቸዋል እንጂ ደግሞ ዛሬ እራሱ ተነሳችን ልጥፋለችበት የሆነ ሰዓት ላይ ደግሞ እኮ ወንዶቹ ራሱ ሌሎቹ ወንዶች ራሱ በስስት ነው የምታያቸው። ፈጣሪ አለ እንደው ለእዩ ራሱ ስታየው በስስት ነበረ የምታየው። ፈጣሪ ወይ ትዕግስቱ እንደው ባሎችሽ ስንትናቸው አንቺ ሴትዮ? የፈጣሪ አለ እኔ አሁን አይመለከተኝም ስለ እናንተ ዝርክርክ እና በስስት ነበረ የምታየው እንደዚህ ብላ በቀንዴ ቁልጭ ቁልጭ እያለች ጌትኛ፣ ሴት ባሏ ራሱ ሴት ልጅ እንደዚህ ስታይ አይቼ አላቅም። እውነት እናንተ ባሎቻችሁ በስስት ነው እንደምታዩ ወለላ አላቅም እና እንደዛ ነበረ ስታዩ የነበረው። በተለይ ላይ ለእዩ ያኛው እንኳን እያቀመሳት ነበረ በፕራንክ ምክንያት አድርጎ በፕራንክ አድርጎ ማለት ነው። እየለበልባት ነበረ እሱማ፣ በስስት ታየውም ሲጀመር እሱ ባለፈውም ሲናገራት ነበረ። እዩ ነበረ በደንብ ያልተናገራት አሁን ማለት እናንተ ወስላቶች ወንዶቹ ሶስታችሁ ስሩች ቤት ያው አብርሃም ቤት ነው ተሰብስበው የሚኖሩት የፈጣሪ ያላች ሴትዮ ብቻ እነሱ ጋር የምትኖር እንዳይሆን፣ እውነቴ ነው ብላቸው እነሱ ቤት ብቻ እንዳትኖር። አይታወቀም እኮ ማን ያውቃል፣ ማን ያውቃል፣ መኝታ ክፍል ተሰጥቷት ይሆናል። እና ሶስታችሁ ነው እሷን ዞር አድርጉልን በፈጠራችሁ። ደግሞ የምትሰሩትን ነገር በቃ አጧችሁ እኮ ደግ ሆናችሁ ነ ደግ ሆናችሁ። ሩታ እኮ ሁሉ ነገር የሳባቸው ነው የሄደችው የሆነ ነውላቸው ቤተሰብ ሁሉንም ነገር ዋናው ጥርግርግርግር አድርጋ ይዛ ነው የሄደችው። ባጃችሁ ግቡ የራሳችሁ ጉዳይ ብላ ማለት ነው። አሁን መውለጃውም እየደረሰ ስለሆነ ታጣጥምበት ጊዜሽ ሽ በደንብ አድርገሽ አጣጥመሽ ተጠቀሚ። እውነቴ ነው የምልሽ። ሆ እነዚህማ ቀጥሎ ደግሞ ምናላቸው አራት ወር አለፈው ከተከበረን ልደቱ አራት ወር አለፈው ሳይከበርለት ነው ያሉት። አላችሁ እኔም ነገር እንደ የሩታ አክት ስለተጠቀመች አቃጥላኛለች፣ ተናገርኩኝ። ይሄ ነው እንጂ ለሌላ ነገር አይደለም። ለማንኛውም ጋይስ ሰላሙን ሁኑልኝ እያላችሁ